ዛሬም እንደተለመደ ገራሚ ነገር የላችሁ መጥጫ ነው። ከንብ የካንሰር መድኃኒት ተገኘ። ከሃሪ ፓርኪንስ ኢንስቲቲዩት ኦፍ ሜዲካል ሪሰርች የተገኘ ለካንሰር ሕሙማን በጣም ተስፋ የሚሰጥ ዜና ነበር። ይህ ዜና ከንቦች የካንሰር መድኃኒት ተገኘ ይላል። በሚያስገርም ሁኔታ ከንብ ሆድ ውስጥ የሚወጣው ቬነም የካንሰር ሴልም በአንድ ሰዓት ውስጥ ገደለ። ስለዚህ በአሁኑ ሰዓት ላይ ከዚህ ከንብ ቬነም መድኃኒት እንዲሰራ የተለያዩ ጥናቶች እየተደረጉ ይገኛሉ። ይህ የንብ ቬነም መግደል የቻለው የካንሰር አይነት ደግሞ መድኃኒት ያልተገኘላቸው ትሪፕል ኔጋቲቭ ብርስት ካንሰርና ኤች ኢ አር ቱ የሚባሉ የጡት ካንሰሮችን ነው። ወደ መድኃኒት መቀየርና የተለያዩ ሪሰርቾች የሰው ላይ ጥናት ማድረግ ነው እንጂ በአንድ ሰዓት ውስጥ ካንሰር ሴል መግደል እንደሚችል ተረጋግጧል። በሚያስገርም ሁኔታ ቁርአን በሱረቱ ናህል ምዕራፍ 16 ቁጥር 64 ላይ የኽሩጁ ምን ቡጡኒሃ ሸራቡን ሙክተሊፉን አልዋኑ ፊህ ሽፋኡን ሊናስ። ሆዷ ውስጥም የተለያየ መልክ ያለው መጠጥ ይወጣል፣ እሱ ውስጥም ለሰዎች መድኃኒት አለ። በዚህ ውስጥም ለሚያስተነትኑት ተአምር ምልክታለህ ይለናል አላህ ስብሓንሁ ወተዓላ። ታዲያ ይህ በጣም አያስገርምም? ዛሬ ላይ ሳይንቲስቶች በተለያዩ ሳይንሳዊ ጥናቶችና ዘዴዎች በመጠቀም የደረሱበትን ቁርአን ከሺህ አራት መቶ ዓመታት በፊት እንዴት ሊያውቅ ይችላል? ይህ ሁላችንም ቁርአንን ተመልሰን እንድናስተነትን እንድናነብ ራሳችንን ይህ ነገር እውን ከፈጣሪ ነውን ብለን እንድንጠይቅ ይጋብዘናል። ማንበብ መጻፍ የማይችል ነቢይ ነቢዩ ሙሐመድ ዓለይሂ ሰላት ወሰላም ከአላህ የተላኩ ነቢይ ባይሆን ኖሮ ይህንንና መሰለ አስገራሚ ሳይንሳዊ እውነታዎችን ቁርአን እንዴት ሊያውቅ ቻለ? በቀጣይ ተመሳሳይ ፕሮግራም እስከምንገናኝ አላህ